የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪክሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ አቁብ ነገሮች አሉ። ጥያቄው ተሰውሳላችሁ ማክሮ ኢኮኖሚክ ማሻሻያውን ስንተገብር ያው ባለፉት አምስት ዓመታት ሲሰሩ ለውጦች ላይ ቢውል እያረገ መጥቶ ባለፈው ጁላይ ላይ ወደ ተሟላ የማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረውን የተዛባ ሁኔታ ይሄ በእንግሊዝኛው ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ ነው የነበረው። በተለይ ከውጭ ምንዛሬ አንጻር በባንክ የነበረው የውጭ ምንዛሬ ተመንና በጥቁር ገበያ የነበረው በጣም የተለያየ ነው የነበረው ሶ ያንን ያስተካከለ ማሻሻያ ነው ይዘን የመጣ ነው። እንግዲህ የሰው ፐርሰፕሽን በባንክ ሰባ ብር ስለነበረ ከዛ አሁን መቶ ሀያ ሲሆን በእጥፍ ጨምረዋል፣ ኑሮ ውድነቱን አብረው ጨምረዋል የሚል ህሳቤ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹዋሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነት ውጭ ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲዎችን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ፣ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ዛሬ አሁን የካቲት ፌብሯሪ መጨረሻ ሪፖርት አለን። የካቲቱን ሪፖርት ከአምና ጋር ብታስተያዩ 28 በመቶ የነበረው አሁን ወደ 15 በመቶ ነው የጨመረው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። ለዚህ ነው ጥያቄው የተለየ ትርጉም አለው ያልኩት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው፣ የሸቀጦች ዋጋ ምን ይመስላል፣ እነዚህ የተለያዩ ጉዳዮች አብረው መታየት አለባቸው። ይሄን ስናይ አይ ቲንክ የተቀላቀለ ውጤት ነው ያለው። ወደ አርሶ አርሶ አደሩ አርብቶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አሁን የኢትዮጵያ የግብርና ፕሮዳክት ምርታማነት የጨመረበት ሁኔታ አንዳንዴ አንድ ለራስ የሚገርም ነው። ያው መቼም ሁላችንም ወጣ ብለን አይተናል በአይናችን በየቦታ ያለውን የምርታማነት ሁኔታ። ይሄ ምርታማነት የአርሶ አደሩን ኑሮ እየቀየረ ነው የሚለው ዶክተር ፍጹም፣ መቼም ይሄን ሰርቬ በቅርቡ መስራት አለብን አጠቃላይ የቤተሰብ ሰርቬ መስራት አለብን። ግን የግብርና ሚኒስቴር የሰራው አጠቃላይ ክላስተር አካባቢ ያለ የተሰራ ሰርቬ አለ። ምርታማነት በ28 በ29 ፐርሰንት በመጨመሩ ገቢ ቢያንስ በ18 ፐርሰንት እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶ አደሮች አካባቢ። እነዚህ ደግሞ ትንሽ አይደሉም። አሁን እኮ ግማሹ የሚታረሰው መሬት በመኸር ወቅት ወደ ክላስተር ገብቷል። ስለዚህ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በአምስት በስድስት እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞዝተኛው አለ፣ ከተማ አካባቢ ያለው ቋሚ ደሞዝተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም ቲንክ ለክርክር የሚቀርብ ነገር አይደለም ሶይል ለማስተካከል የደሞዝ ማሻሻ ባለፈው ተደርጓል። በተለይ አነስተኛ ገበያ የሚያገኙትን በ300% ያክል ተስተካከላለ ያለ ያው እስከ 10 በመቶ ድረስ ይሄዳል። ግን ገና ነው። የሲቪል ሰርቪሱን ሪፎርም በደንብ ሰርተን ህዝቡን በደንብ ካገለገል ነው ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለውን ደሞዝ ማስተካከል አለብን። የመንግስት ደሞዝ በቂ አይደለም ለሚከፈለው እንዲሁም ያግሉ ጋር ያለው ደሞዝ ከዛው ጋር የሚተያይ ስለሆነ የህዝባችን የገቢ አቅም መጨመር አለብን። ስራ መጨመር አለብን። ሶ ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። ሶ በአጠቃላይ የማክሮ ማሻሻያው በእኛ ግምገማ በጣም በጣም የተሳካ ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል ምክንያቱም ከ28 ወደ 15 ስለመጣ ግን ቅድም እንዳነሳሁት ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርታማነት ላይ መስራት ያስፈልጋል። የህዝባችን የደሞዝ አቅም መጨመር መቻል አለብን። ሰው የቀረን የቤት ስራ አለ ማለት ነው። አሁንም ድህነት አለ በአገር ውስጥ። ይህንን ድህነት የሚቀንስ የህዝብና የመንግስት ትብብር ርብርብ ያስፈልጋል።